ያደረሽኝን ነገር ብነግራቸው ሁሉም ሰው ይጣላሻል። ስለዚህ እኔ ደግሞ እንደዛ እንዲሆን አልፈልግም። ነገራቸውን ምን አልገባኝም። እኔ መሄድ አልፈልግም ማለት። የት ነው መሄድ የማፈልገው? ለምን እኮ ምክንያቱን ተናገር። እንዴ እኔ እንዴት ነው ማጣቀው ሀገር ላይ ጥያቄ ላይ ቤት ውስጥ በጣም ብዙ ነገር ጥያቄ ነው መናገር አልፈልግም። በቃ የራሴ ትልቅ ምክንያት አለኝ። መልካም መንገድ አስቀየምህ ነበር። ብቻ ግን ምንም አይነት ነገር ብትሆን ምንም አይነት ነገር ቢደርስብን ተጠያቂ አይደለም። ሰላም፣ ሰላም፣ ሰላም። እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? ይ እኛ ያለን ይመስገን ደህና ነን። እናንተም እንግዲህ በያላችሁበት ሰላም ጤና ደህና እንደሆናችሁ በኋላ ትልቅ ተስፋ ነን አለን ይመስገነው እኛ ያው እንግዲህ በዓልን በጉራጌ በጣም ቆንጆ ነበረ። ያው ሁሉንም እያንዳንዱንም ነገር እያንዳንዱን ያሳለፍነውንም ነገር ለእናንተ እያንዳንዱን ማሳየት ባንችልም የተወሰነ ነገር ለማሳየት ሞክረናል። ተሳክቶልናል ብዬ አስባለሁ። እናንተም ደግሞ ያው ወዳችሁታል ብዬ አስባለሁ። ተመችቷችኋል ብዬ አስባለሁ። አላቅም እንዳሰባችሁት ሆኛለሁ አልሆንኩም ምናምናምን አላቅም፣ ግን ሞክሬያለሁ። እኔ የአቅሜን ሞክሬያለሁ፣ ሞክረናል። እና እኛ ጋር ቆንጆ ነበር፣ በጣም ተመችቶን ነበረ እዚህ በጣም እንደዚህ እንደእንቁላል ተንከባክበውን ምናምን ነው እና ያው ምንድነው ሆነም ቀረም መሄዳችን ያው መመለሳችን አይቀርም፣ ያው እዚሁ አንቀርም። በዚሁ አጋጣሚ ማውራት እንፈልገው ነገር አለ፣ ረስቸው ነበረ። ቡታጀራ አይደለም በነገራችን ላይ ያለውት ጉራጌ በነገ ጉራጌ እኮ ቡታጀራ ብቻ አይደለም አሉ ሌላ ሌላ ቦታዎችም እና ቡታጅራ አይደለም ያለሁት። ብዙ ሰዎች ኮሜንት ላይ እያየኋችሁ ነበር የተለያየ ነገር እያላችሁ ነበረ። እና ቡታጅራ አይደለም ያለሁት ማለት ነው። እና ቡታጅራ አይደለም ያለሁት ፍቅርም ጋር ምናምን እንዳላችሁኝ፣ ቡታጅራ አይደለም ያለሁት። እኔ ያለሁት ሌላ ቦታ እና እዚህ ለመሰላችሁ ማለት ነው። መልስ ቡታጅራ አይደለም ሌላ ቦታ። እኔ ወደ ገጠር አካባቢ ነው ያለሁት እንጂ ቡታጅራ አይደለም ያለሁትኝ። እና እንደዛ ስለሆነ ከፍቅርም ጋር አልተገናኘሁም። ፍቅርም ጋር አልተገናኘንም፣ ምናምን ጉራጌ ነው ግን፣ ብታጀራ ግን አይደለም። ብታጀራ አልሄድንም። ምክንያቱም ለመሄድ ፈልገን ነበር፣ ግን ደግሞ ስራ አልተመቸን ማለት ነው እና እንደዛ ነው የሆነው ማለት ነው። እና በዛ ይሄንን በዛ እንድትወስዱልኝ እፈልጋለሁኝ። እና ሲቀጥል ላይ ደግሞ ያው እንግዲህ የነበረን ቆይታ ቆንጆ ነበረ፣ በጣም ደስ የሚል ነበረ። የተለያየ ቦታ ስንሄድ፣ ስንበላ፣ ስንጠጣ ወፍረን አልፏል። አሁን ደግሞ ያው ወደ አዲስ አበባ መመለስ አለብን። ምክንያቱም እዛም ደግሞ ያው አንድም ምናደርገው ነገር ብዙ ነገር አለ። ቤቴ ናፍቆኛል። ሁሉም ቤቱ ናፍቆታል በእርግጠኝነት ምክንያቱም ያው ብዙ ጊዜ ከቤታችሁ ስትርቁ ቤታችሁ የመናፈቅ ነገር ምናምን ይመጣልና ያው ዛሬ ደግሞ ወደ አዲስ አበባ እንመለሳለን ማለት ነው እና ቢኒ ቦርሳውን ሊያመጣ ቤት ገብቶ ነው ምን ቢያረቅ ጥሩ ነው ማለት የሆነ በቃ ለመሄድ ምናምን እንትን ብሎ ምናምን ቦርሳውን አስቀምጦ ምናምን እንትን አለ ማለት ነው። እና ሚቀርጸኝ በነገራችን ላይ እየቀረጸኝ ያለው እየውብ ነው እና ያው ልንሄድ ስለሆነ አብረን እኛ ሶስታችን ብቻ ስለሆነ የምንሄደው ሌላ ሰው እንትን ስለሌለ ማለት ነው አብሮን ስለሌላ ለሌለ እዮም ነው እየቀረጸኝ ያለው ምናምን። እና ቢኒ እስኪመጣ ድረስ መግቢያ ሰርቼ ከዛም በኋላ ስንሄድ ያለውን ቪዲዮ እናሳያችኋለን ብዬ አስቤያለው። እና ይምጣና እስቲ ቢኒም ደግሞ ያለውን ነገር ምናምን ምና ይሆናል። እና ደግሞ ለዚህ ቤት አዲስ የሆናችሁ ሰዎች ሰብስክራይብ እያደረጋችሁ ይህንን ቤት አምሳኬ እናስገባው ማለት ነው። አምሳኬ አምሳኬ ላይ ትልቅ ነገር እንዳለ ነግሬያችኋለሁ። መቼም ያ አይረሳም። አምሳኬ ላይ ትልቅ ነገር አለ፣ እንዳትረሱት። ሰብስክራይብ አርጉ። እኔ አምሳኬ እስካልሞላ ድረስ ሰብስክራይብ አርጉ ማለት አይቀርም እና ዩቲዩብን ሰብስክራይብ እያረጋችሁ፣ ቪዲዮን ላይክ እያረጋችሁ፣ ሼር እያረጋችሁ ቤተሰብ ሁሉን ተቀላቀሉ። እና ይምጣና ደግሞ እሱ በነገራችን ላይ አልጓጓችሁ መሰለኝ። አምሳኬ ሲገባ እኔ ላረግለት ያሰብኩትን ነገር ልታስቀሩበት ይሁን እስካሁን አምሳ ኪ ያላስገባችሁት አልገባኝም። እኔ ቤት መቶ ሰላሳ ስድስት ሺህ ሰዎች አላችሁ እና እናንተ ሰዎች አካችሁ መታችሁ ቤት ሰብስክራይ አልኩ ለም ሰብስክራይ ማታረ ጸብነው የፈለጋችሁት። ለማንኛውም እየመጣችሁ ሰብስክራይብ አድርጉ። እኔም ፒን ምናምን አደርጋለሁኝ ምናምን እና እየመጣችሁ ምናምን ሰብስክራይብ አድርጉ እና እስቲ ይምጣና ደግሞ ያለውን ነገር ምናይ ይሆናል እንጠብቅ። ኢዮብ እንዴት ነው መመለስ ትፈልጋለህ? አይ ተመችቶሃል፣ አንተ መሄድ የምትፈልግ አይመስልኝም። እሱ ተመችቶታል። እዚህ እንዲያው አንድ ወር ምናምን ብንቆይ ራሱ ደስ ይለዋል ምናምን ብቻ ሲንጣምጣ አቅጣጫውን ሁልጊዜ ቃኘዋለሁ ባላፊያ

የምን ቦርሳ የትምህርት ቤት ትምህርት ቤት የምትሄድበት ቦርሳ አይደለም የልብስ ያስቀመጥበት ቦርሳ እዛው አስቀመጥኩት ለምን እዛ እንድትቀመጥ ትፈልጊ የው ምን ሰዓቱ ደግሞ እየሄደብን ነው። ቦርሳው ለእዛ ነው። እዚህ ምን ይሰራል? ቦርሳው ልብስን ምናምን ያለውን ነገር አፈልገውም። ውስጥ ላይ ያለውን ነገር አረፈልዋለሁ ግን እዛ ተመችቶታል። እዛ ምን ያደርጋል? እዛ ቦርሳው እዛ ምን ያደርጋል ቦርሳው? እዛው እንሂድ። አይዘኝ ችግር የለውም። በቃ ምንድነው ቦርሳው? ቦርሳው ልንሄዳ እንዴ? ቦርሳውን ሳትይዝ ነው እንዴ የምትሄደው? ቦርሳውን ልብስ ምናምን የምትፈልገው እቃ እኮ እዛ ውስጥ አለበት ሳኒዘው ነው የምንሄደው ቻርጀርህን ምናምን ሙሉ ነገር አልያዝክም ስልክ ብቻ ነው የያዝከው እኮ ስልክና መነጽር ብቻ ቤኒ ምንድን ነው አልገባኝም እኔ መሄድ አልፈልግም ማለት የት ነው መሄድ የማትፈልገው ወደ አዲስ አበባ ለምን በቃ መሄድ አልፈልግም ማለት። እናንተ ሄዱ እኮ። ለምንድነው መሄድ ማፈልገው ምክንያት? በቃ እኔ መሄድ አልፈልግም እኮ አልኩሻን። ለምንደው ማሰም እኮ። ለምን እያልኩ እኮ ነው፣ ጥያቄ ነው የጠየኩት። ለምንድነው ማትሄደው ወደ አዲስ አበባ? በእርግጠኝነት ካሜራ ስለያዝኩ ፍራንክ ነው አሁን። ማንተ ቤት ፍራንክ አድርገውታል። እሺ። እና በእግዚአብሔር በእግዚአብሔር በእውነት አልሄድም። ምን ወደ አዲስ አበባ ማለት አልገባኝም። አልሄድም ለምን? በቃ መሄድ አልፈልግም። እናንተ ቸው ልበላችሁ ብዬ ነው የመጣሁት። አሁን እራሱ ከአንቺ ጋር መሄድ አልፈልግም። ምን ከኔ ጋር ምን አረግኩ? በቃ እኔ መሄድ አልፈልግም በቃ እኮ። የጠፋሁት ነገር ያደረግኩ ነገር የበደልኩ ነገር አለ? ኧረ አንቺማ እንድታጠፊ ያለሽ ንጹህ አይደለሽ እነእንጂ። ምን ማለት ነው አልገባኝም። ንጹህ አይደለሽ ማለት ነው። አንቺ ጥፋት አታጠፊም ልክ ነሽ አንቺ ጥፋተኛ አይደለሽ እዚህ በቆያንበት ቆይታ ያስቀየምኩ ነገር አለ አልገባኝም ኧረ በፍጹም በፍጹም እና ታዲያ ምን ማለት ነው ማለት በቃ እኔ ማውራት የማልፈልገው በቃ በጣም ደብሮኝ ምናምን እና ግን ካንቺ ጋር መሄድ የማልፈልግበት የራሲ ምክንያት አለኝ ከኔ ጋር ነው መሄድ የማልፈልገው እኮ ምን አረኩህ ምን አረኩህ ብዙ ነገር ብዙ ነገር እዮም ምን እያለ ነው? ምን አድርገን ነው አለኛ? አረ እዮም ምን አናትበይ? እንዴ ቆየ ገባኛ፣ ብራንክ ነው ነው? አረ ብራንክ እያረከን ነው። የናንተ ብራንክ ደግሞ በቃ አያልቅማ እኮ። ምንድነው ይሄ? እኔ የምሬን እያወሩ ነው ማለት እኔ እዚህ ሀገርሽ ላይ ስላልሽ ምናምን። እኔ ያው ምንም ልልሽ አልፈልግም መውረት አልፈልግም። እንዲሁም እኮ እኔ ነኝ አገሬ ላይ ስላለው አንተን ማስቀየም የሌለብኝ እንጂ አንተ ኖርማል ነች። እንደ ምን የልብሽን ካደረች በኋላ ነው። እንት የልቤን ምንድን ነው ያደረ? አረ ቆይ፣ የልብሽን ምናምን እያለ ነው። ምንድን ነው የልቤን ያደረግኩት? ምንም አላደረግሽም። አፌ ትንሽ ስለሚያዳልጠኝ ነው። ለዛ ያደረግኩት ነገር አለ? አይ የለም እኮ ያደረግኩ ነገር ካለ ይህንን ብለህ ተናገር። እሄድ አልፈልግም። በጣም ጥፋተኝነት እንዲሰማኝ አታድርግብኝ። ለምደ ጥፋተኝነት የሚሰማሽ እስከ ዛሬ ያልተሰማሽ ጥፋተኝነት አሁን ኬት ነው የሚሰማሽ? ፊኒ የምትናገረውን ነገር እየተጠነቀኩ፣ አስቀይሞሀለሁ? ተው አረ ምን ለምጄዋለሁ። ተይ ችግር የለውም። ግን በቃ መልካም መንገድ ይሆንላችሁ። እኮ ምክንያትህን ተናገር እንዴ እኔ እንዴት ነው ማታውቀው ሀገር ላይ ጥየ ሊሄድ የምችለው? አታውቀውም እኮ ሀገሩን እኮ አታውቀውም። ማታውቀው ሀገር ላይ እንዴት ጥዬ ሊሄድ እችላለሁ? እኔ ከሰው ጋር ምን መላመድ፣ ሰው ሁሉም አንድ ቋንቋ ነው የምናወራው፣ ሀገሩም ተመሳሳይ ነው። ዝም ብለው ስሙ ነው የተቀየረው እንጂ ኖ ስለማታውቅ ነው እያልኩ ያለሁት፣ ሌላ ነገር አይደለም። አሁን አይቼዋለሁ በደንብ ምናምን፣ በቃ እዚህ ነው መቆየት። ሰው ሰው ይሄንን ሰው ሲሰማ ምን ይለኛል? አንተ ያማል እንዴ፣ እኔ መሄድ እንዳለበት፣ ስለሰው ነው የምትጨነቀው እኔ አስቸኳይ ነገር መሄድ እንዳለብኝ ወደ አዲስ አበባ ታውቃለ፣ እንጂ እኔ ብቆይ ደስ ነው የሚለኝ። ገባ። እኔም ከአንቺ ጋር መቆየት አልፈልግም። መሄድሽ ጥሩ ነው። ግን እኔ ከአንቺ ጋር አልሄድም። ምክንያት? እሺ ምክንያት መናገር አለብን። መናገር አልፈልግም። በቃ የራሴ ትልቅ ምክንያት አለኝ። ቢኔ አታሳብደኝ፣ አታሳብደኝ። እኔ ማበድ አልፈልግም እንዴ ምን ማለት ነው? መሄድ አልፈልግም። ዝም ብሎ ሰው ከመሬት ተነስቶ እንዴ! እስቲ አንተ ትንሽ አስበው፣ አንተ አገር ወስደኝ፣ አልሄድም ስል ምን ማለት ነው? እንደዛ የሚባል ነገር አለ እንዴ? እማ አሁን ቀልድ እኮ ነው፣ እየቀለደ ያለው እኔማ አልገባኝም። ምንም ሊገባኝ አልቻለም። ገባ፣ በቃ ቀልድ ነው። እናንተ በቃ እኮ ይሄ አልሄድም። በቃ ይሄንን ቦርሳ ነው ምጥለው፣ ወረውረው አለው፣ ስነ ስርዓት ይኖረው አልሄድም። ለምን ነው ማትሄዳው? በቃ መሄድ አልፈልግም። ለምን? በቃ እኔ በጣም ካንቺ ጋር መሄድ መቆየት የምትፈልግበት ነገር አለ እዚህ። ምክንያት ምንድን ነው እኮ የምታደርገ እኮ፣ በእኔ ከምታሳብብ መቅረት የምፈልግበት ምክንያት ካለ ቀር መሄድ የምፈልግበት ምክንያት ማልፈልግበት ምክንያት ከአንቺ ጋር መሄድ ስለማልፈልግም እዚህ መቆየት ይሻልኝ። ከአንቺ ጋር መሄድ አልፈልግም በቃ። ከኔ ጋር ከኔ ጋር ነው መሄድ ማፈልገው እኮ። ምን አድርጌ ነው ተናገር። በጣም እኔ በጣም አቁስለሽኛል። በቃ ማለት በጣም ያስደበርሽኝ ምናምን እዚህ ያሉት ሰዎች ግን እኔም በጣም ተንከባክቦኛል። አንቺ ግን ብዙ ነገር ነው ያደረግሽኝ። ብዙ ነገርም ማለት ነው እንዳንቺ እንትን መልካም መንገድ በልሽ ብዬ ነው የመጣት። ገባሽ አይደለም? ዝም ብዬ ከምጠፋብሽ ብዬ ነው በነገራችን ላይ ማለት ነው። በጣም በጣም ስላከበርኩ በጣም እየተጨማለክብኝ እንደሆነ ታውቃለህ። በጣም እየተጨማለክብኝ ነው። ግን እንዴ እኔ እኮ እያንዳንዱ ያለውን ነገር ምናምን እንዴ ያለ በየደቂቃው እየመጣሁ እኮ ቼክ እያረኩ ነበር። ገባ አይደለ? ምንም አይነት እኔ ያደረግሽውን ነገር የሆነ ከሆነ ቀን በኋላ እነግርሻለሁ። ገባሽ አይደለ? ለማንኛውም አሁን ወደ መንገድ ስለምትሄጂ ምንም ነገር አልነግድሽም። በቃ እንደማልሄድ ብቻ ካወቅሽ በጣም በቂ ነው። የተፈጠረው ነገር ግን ምን እንዳደረግሽኝ፣ እንዴት እንዳስቀየምሽኝ ሁሉንም ነገር ደግሞ ከትንሽ ጊዜ በኋላ ወይ እዚያ ከገባሽ በኋላ በስልክ ደውዬ እነግርሻለሁ። ገባሻ? አሁን ግን ምንድነው በቃ ማለት መንገድ እንድትሄጅ ስለምፈልግ እኔ እኔ ክፉ ነገር መናገር አልፈልግ። ማለት በቃ ማለት ምንም ያደረኩ ነገር የለም ቢኒ፣ ምንም ያጠፋሁት ነገር የለም። በጣም በጣም አንተን ትሪት ለማድረግ በጣም የቻልኩትን በሙሉ እያደረኩት ነበረ። እና እኔ ታዲያ እብድ እኔ ከመሬት ፈጥሬ ነው? ምንም ያደረግኩት ነገር የለም ከአይምሮስ ፈጥሬ ነው? እንደዚህ ምለው ላይ ፈጥሬ ነው? በቃ እኔ ማለትያደረግኩም ስትይ ደግሞ አታፍሪ። ለማንኛውም መሆን በናያት መሰናክል አሉ ንብሽ፣ በሰላም ወደ ቤትሽ ግቢ። መንገድ ነው የምትሄጂው፣ በሰላም ግቢ። ማታ ከገባሽ በኋላ እንዳለ እኔ እዚህ እዚህ አምጥቼ ምናምን አታቀው አገር አምጥቼ ክፉ ነገር ልናገርም ላስቀይምም አልፈልግም። አሁንም አልናገረው ከዚህ በፊት ምንም ያደረግኩ ነገር የለም። በጣም እኔ እንዳንተ በሕይወት የታገስኩት ሰው የለም። ከመሬ ተነስተን እንደፈለገህ ነው ገባህ የምታወራው ምናምን። ግን እያንዳንዱ ነገር ማልፈው ምናምን በቃ ማውራት አልፈልግም። ምን ምትወሪ ምትወሪ ነገር ስለሌለ እኮ ነው ገባሻ? እኔ ሁሉን ነገር ስለምችል ነው ችዬ ነው ገባሻ? ሌላ ሰው ቢሆን አይችልም። እንደኔ ማንም ሰው አይችልም። በተለይ አንቺን ጸባይም ማለት ነው በጣም ይከብዳል። ስለዚህ ራዮ በአንተ የምታውቀው ነገር የለም። እግዚአብሔርን አብረን አልነበርን አንድም ሰዓት የተለያየንበት ሰዓት፣ የማታውቀው ብዙ ነገር አለ። የት ነበር የት ሄዶ እሱ የት ሄዱ? እሱ አልነበረ ከኔ ጋር ነው የሚሆነው። ከአንተ ጋር ካልሆነ በቃ እኮ ያደረግኩ ነገር ካለ በግልጽ ለምን አትናገርም? ወይስ እኔ የጥፋተኝነት ስሜት ተሰምቶኝ እንደሄድ ነው፣ እስከዛ እያብሰለሰልኩ ምናምን እንደሄድ ነው። እንድታቂ ነው፣ እንደ ማሪድ እንድታቂ ነው። ለማንኛውም እሺ፣ ቦርሳህን ይዘና ና እንሄድ። እና ችግር እዛ ከደረስክ በኋላ አሁን ሁሉም ሰው እኔ ላይ ነው የሚፈርደው። ገባው? ምክንያቱም ታ ማያውቀዋ ጋር ጥላ ሄደችው የምባለው። ኔ አልሄድም፣ ግደኝ። አንቺ ጋር አልሄድም እኔ። እሺ በሌላ መኪና ሄድ። አልሄድም። እሺ ከዮብ ጋር እኔ አልሄድም። ወደ አዲስ አበባ መጀመሪያ ከዮብ ጋር አብራችሁ ሂዱ። እኔ በሌላ መኪና ሄዳለሁ። አልፈልግም። ለምንድን ነው በቃ እኔን አክብር። እንዲህ እኮ ለብቻ ከእኔ ጋር መሄድ ከአንቺ ጋር መሄድ አልፈልግም፣ አይደል እንደ ያልከኝ ምንድን ነው አንቺ ያልሽበት እራሱ መምጣት አልፈልግም እኔ። ከእዚህ በኋላ እኔ ያለሁበት ቦታ እራሱ አልኖርም። እንደ እኔ ቤት እኮ አይደለም የምትኖረው እኮ ሀገሩ እራሱ አስጠላኝ። በቃ አንተ በየሱስ ኧረ በማርያም ሀገሩ አስጠላኝ። እኔ ስላለውበት ነው አዲስ አበባ ያስጠላ፣ በጣም ነው የሚያስጠልኝ። ከዚህ በኋላ ለበጣም ወደዛ ራሱ አሊዶም ማውራት የምፈልጊው ነገር ካለ ቤስ ገቢ ደዊል ባይዘው። የተወራ ነገር ነገ ያዋጥም። ስታወራ ቀስ ብላውራ እኔ ነግርሻለሁ። እኔ በራሴ ስለምተማመን ነው ባይዘው፣ እውነት ስላለኝ ነው ገባሻ? ሀቅ ስላለኝ ነው። እንደዚህ ምንድን ነው ሀቅ ያለ ተናገራ፣ ተናገራለኝ ሀቅ አለኝ እኮ ተናገር። ምንድን ነው ሀቅ ያው እዚህ ጋር አለ ሰው ሚስማው በዛው። እኔ ያደረግኩ ነገር ካለ ይስማው። አንተ ሁሉም ነገር ሚዲያ ላይ ይወጣል ማለት አይደለም። እሺ፣ ላንተ ነው፣ ድብብቆሽ ስለምትጫወት ነው። አይ፣ እኔ አልፈልግ ማለት እኔ ሁሉ ሰው እንዲቀየምሽ አልፈልግም። ገባከው አረባ ያደረሽኝን ነገር ብነግራቸው ሁሉም ሰው ይጠላሻል። ስለዚህ እኔ ደግሞ እንደዛ እንዲሆን አልፈልግም። ነገራቸውና ይጥሉኝ። መዳን ያለምን ነገራቸው፣ ጠላቶች መሆን የለብንም። ነገራቸው ይጥሉኝ። በቃ እኔ የሚያስጠላ ስራ ከቀለው ወደ ውስጥ ይዞ አለው ችግር። የሚያስጠላ ስራ ከሰራው መጠላት አለብኝ። ነገራቸውና ይጥሉኝ። እኔ ማንም ሰው እንዲጠላሽ እንዲነሳሽ አልፈልግም። አረ እባክህ አንተ እንደዚህ እየተናገርክ ነው። እንደ ማባቢያ የምትሰጠው ምንም ሁሉ። እውነቱን ብናገርማ አንቺ እዚህ እኮ በጣም ነው የሚደብር። ሲጀምር ሴት ልጅን እንዲህ ስታወራ አይደብርም። አንተ ራሱ የምታወራበት መንገድ ግን እንዲህ እንደሚያስጠላብኝ የልብን ከሰራ በኋላ ስትናገር አይደብግን ይላል። ስትቀያይር እራሱ አሁን እዚህ ጋር አሁን ሰላም አልነበረን። እኔ እናንተ ቤት ውስጥ ችዬ ነው። እኔ በጣም ብዙ ነገር ችዬ ነው። ፈገግ እያለ በፈገግታ ነው ብዙ ነገር ሲደብቀኝ ነው። እኔ ራሱ እያለሁ አላልኩም። ያንተን ጸባይ ይገባው እንዴ? ኢንሻአላህ። ለማንኛውም በቃ እኔ ልሂድ እናንተም ሂዱ። መልካም መንገድ ይሁንላችሁ። ስለዚህ እኔም በመቅረት ግን አይመለከተኝም አይመለከትሽም ምንም አይነት ሪስክ አልወስድም እኮ ሪስክም አልወስድም እኔን የሚጠብቀኝ እግዚአብሔር አለ አትጨናነቂ እኔ ስለ እግዚአብሔር አይደለም ስለ ምድር ነበር ሺ መጭቅር አትሂድ ናንድ መልካም መንገድ ይሁንልሽ አንተ ስላል አንተ ስላልኝ አይደለም የሚሆንልኝ ሲጀመር በቃ ካሜራውን አጥፎ እናና ቦርሶን አግዛትና ሄዱ

በቃ አስቆሞ ካሜራው። ቆየ አይመስለኝ ባይኖር አለው የሚለኝ ምክንያት ሆነልኝ ከላይ ዘመን ራሲን እንዳይ። ከብቶኝ ቆየ አይመስለኝ ባይኖር አለው የሚለኝ ምክንያት ሆነልኝ ከላይ ዘመን ራሲን እንዳይ። ጊዜማ ጊዜ የባለ የባለጊዜ ወትሮ በዓለም የጸና የተሰው ሆኖ ጀግና እንዴት እንዴት ነው እንዴ መኖ መቻሉስ እንዴ ወዴት ነው ስፍራ ሰጥቶ መኖሪያ ቆየ ይመስለኝ ባይኖር አለው የሚለኝ ምክንያት ሆነልኝ ከላይ

መኪና አውርዶናል እና በእኔ ተጫጭኖኛል፣ ማለት ነው። እና ምንድነው የሆነ ነገር ልላችሁ ነው። ቢያምር ደክሞኛል፣ ግን የሆነ ነገር ልላችሁ ነው። ማለት ምንድነው መሰላችሁ? ምንም ያደረግኩት ነገር የለም ማለት እዛ። በቃ ይሄ ብዙ ነገራቶች ምናምን በቪዲዮ እያያችሁ ነበር። እኔ ሲጀመር ማለት ይዤው ሄጄ ላስቀይሞ በፍጹም አልችልም ገባችሁ አይደለ ይዤው ነው የሄድኩት እዛ ይዤው ሄጄ እንዲከፋ ወይም እንዲቀየመኝ ወይም ደግሞ አዝኖ እንዲመለስ አልፈልግም ደስ ብሎት ባህልን አይቶ ምናም እንዲመለስ ነው ፈልጎ ስለዚህ እኔ እኔ እንጃ አላውቅም ብቻ እዛ ያየ ሰው ይመሰክራል በቃ የሆነ ነገር ምንም አይነት ነገር በእኔ በኩል ብቻ ሳይሆን በማንም በኩል ምንም እንዳይከፋው ነበረ እየተከላከልኩ የነበረው እንጂ በፍጹም እኔ እንዲከፋ ያደረኩበት መንገድ ምንም የለም። ግን የሆነ በቃ ስንስማማ ምናምን ደስ አይለውም መሰለኝ። እኔ መጣላት ያምረዋል መሰለኝ። አሁን በቃ ሰሙኑን ሰላም ነበረን እኔና እሱ ጭራሽ እኮ በቃ ማለት ጠዋት ራሱ ምናምን አብረን ቁርስ በልተን ምናምን ተጫዋውተን ቁጭ ብለን እኮ ግራ ገባኝ። ማለት እኔ አሁን ቀልድ እስካሁን ራሱ አላመንኩም። እና እኮ ማለት እንዴት ሲጀመር እንዴት ይቀራል? እዛ አብረን ሄደን እሱ እዛ ቀርቶ እኛ ብንቀር እኮ ይሻላል። ግን እኔ እንጃ። ማለት እኔ በእርግጥ ያሰብኳቸው ነገራቶች አሉ። ማለት ማን ሊያገኘው ነው? ይቀር አላቅም። ማለት ብዙ ያሰብኳቸው ነገራቶች አሉ። ግን አሁን ይሄ ነው ብዬ ማውራት አልችልም፣ ምክንያቱም እኔ ስላሰብኩት ብቻ እውነት ይሆናል ብዬ ስለማላሰብ ማውራት አልፈልግም፣ እንጂ ብዙ ያሰብኳቸው ነገራቶች አሉ ብቻ ግን ይህንም ቪዲዮ ይህንም ቪዲዮ ታየዋለ። በጣም ነው ማዝ ነው፣ በጣም ነው ያዘንኩበት። የምሬ ነው ምል በጣም ማለት ነው። ምክንያቱም እኔ ለአንተ እንደዛ ደፋ ቀናያኩኝ ምናምን፣ ከዛ ግን አንተ ተቀይረ ይመች። ብቻ እኔ ክቡ ነገር መናገር አልፈልግም ይመቸውም ማለት ነው። ምንም ሌላ ነገር መናገር አልፈልግም። ወጣ ያለ ነገር ብቻ ፒስ ማለት እንደዚህ አይነት ነገር ከነበረ ፍላጎትህና የምትፈልገው ምናምን ተሳክቶ ላል ችግር የለውም። ግን እንደዚህ አይደረግም ሽም ነው ማለት አይመጣውም እኮ ምንም አይነት ነገር ሳላደርግህ ምናምን ደግሞ አሌ እኔ እኮ ሌላው አደለም እዚህ መጥቶ ምናምን እኮ እዚህ መጥቶ አስቀይመሽ ያልለን በቃ እኔ በጣም ነው ያዘንኩብሽ። ምናምን ቤላይ ምንም አይመስለኝም ነበር፣ ግን እዛ ምናምን አልሄድም ምናምን ምናምን። እኔ ደግሞ ግዴታ እዚህ በቃ ግዴታ ማለት ነው ግዴታ መድረስ አለብኝ። ነገ በሌሊት መሄድበት ቦታ አለ እዚሁ ማለት ነው። ነገ የማደርገው ነገር አለኝ። ጧቶች መመለስ አለብኝ ምናምን። ስለዚህ እንደዛ የማደርገው ነገር ስላለ ግዴታ መምጣት እንዳለብኝ ምናምን ያውቃል። ቢያንስ እንኳን ያ ነገር እንኳን እንዲሳካልኝ አይደለም በቃ ያ ነገር እንኳን ይሄ እንትን እስኪልላት እራሱ የምር ተቀይሞኝ እንኳን ቢሆን ማለት ነው። ብቻ ይመቸው። ለማንኛውም ቤተሰቦች፣ ያው ደርሰናል ቤት በር ላይ ነን ያለ ነው። እና ያው እኔ በዚህ ነገር እሱ በመቅረቱ ምንም አይነት ነገር ቢሆን ስጀመር ያው ምንም አይሆንም ያው ሰው ምናምን ስላለ ምንም ችግር የለውም። ግን ብቻ ግን ምንም አይነት ነገር ብትሆን ምንም አይነት ነገር ቢደርስብን ተጠያቂ አይደለሁም። ምክንያቱም የሁሉ ነገር ያደረገው ባህሪህ ነው። እኔ ደግሞ ነገ ካለብኝ ነገር መቅረት እንደማልችል ልብህም አንተ የሚያውቀል። ስለዚህ ለማንኛውም እኛ እንግባ በቃ ትጨነቂ። እኔ እንዳየሁት ከሆነ ማድረግ ያለብሽን አድርገሻል። እዛ እኔ እናንተን አላቅም፣ ባየሁት ማድረግ ያለብሽን አድርገሻል። ስለዚህ የሚያስጨንቅሽ ነገር ብቻ ይ ልንገራቸው ብዬ ነው ቅድምም እንትን ተብሎ ስለነበረ ያው ተቀርጹ ስለነበር እንትን እንዲ